ጎረቤት ሰው ጉድ ነው ጉድ፣ ወጣ ዘንድሮ ጉድ ጉድ ጉድ። እኔ ምላችሁ ይኸው ከኛ የሚያመልጥ መረጃ የለም። ስሙ ጋይስ አብርሽ እና ሄርሜላ ባለፈው ዱባይ ሄዳለሁ ብላ ነበር አይደለ? አብርሽ በቃ የሆነ ስራ አለኝ ወደ አዲስ አበባ ሊሄድ ነው ምናምን ምናምን ብሎ ሩታን ሰክሷት ምናምን ነገር ለአምስት ቀን ዱባይ ሊሄዱ ነው ለአምስት ቀን ዱባይ ሊሄዱ ነው። ለአምስት ቀን አብርሽ ቪዲዮ የሚለቀው ታያላችሁ። እቤት ውስጥ ብቻ ነው ማለት ሆቴል ውስጥ ብቻ ነው፣ ወደ ውጭ አይለቅም። አብረው ነው የሚሄዱ፣ ከሄርሜላ ሜላ ጋር ማለት ነው። ይሄ ትክክለኛ ትክክለኛ ውስጥ አዋቂ ነው የነገረኝ ማለት ነው። ይሄን ደግሞ እሱ እንደሚሄድ አስቡት። ሰባ ቀን ሞልቶት ወንድ ልጁ እንኳን እስኪገረዝ ድረስ መቀመጥ ያልቻለው ከአጅሪት ጋራ አሻሼ ገዳም ሊል ሊሄዱ ነው ማለት ነው። ፕሮግራም ሁለት ፕሮግራም ይዘዋል። ሄርሜላ ና ማን አብርሽ አንድ አረብ ሀገር ሊሄዱ ዱባይ ማለት ነው ለአምስት ቀን፣ ሁለተኛ ደግሞ ወደ ሀዋሳ ሄደው ለአንድ ሳምንት ሊዝናኑ ማለት ነው። ይሄን ደግሞ ማን ያቃል መሰላቸው? ወደ ሐዋሳ ሲሄዱ አብሯቸው የሚሄደው አቤልና ብሩክ ናቸው። ያቃሉ እነሱ ራሱ ማለት ነው። ተወያይተውበታል ተነጋግረውበት ጨርሰዋል ማለት ነው። ሩታ ግን ይሄንን አታቀምም ማለት ነው። ሩታ የምታውቀው እሱ በቃ አዲስ አበባ ቤት ያው ባዶ ማንም ስለሌለበት ወደ ቤት እንደሄደ አዲስ አበባ የሆነ ስራዎች ምናምን እንዳሉት ምናምን ነው የምታውቀው ሩታ። እሱ ግን ከሄርሜላ ጋር ሊሄዱ ነው። ሄርሜላ በባለፈው ሰምታችኋታል። እኔ ዱባይ ሊሄድ ነው ከዚህ በኋላ ምናምን ምናምን ብላ ሰክሳናለች። የምትሄደው ከአብርሽ ጋር ነው እላቸዋለሁ። ቪዛ እየጠበቁ ነው። ቪዚት ቪዛ ማለት ነው። የእኔ እንጃ። ለነገሩ በቱሪስት ቪዛም ሊገቡ ይችላሉ። ኤን ዌይስ፣ ምክንያቱም እነሱ ለመዝናናት ነው የሚሄዱት። እና በጣም ነው የገረመኝ። በቃ ሴት ልጅ ከወለደች ወንዱ በቃ ትቷት ነው የሚሄደዋ። እኔ ኮ የሩታ ቤተሰቦች ለምንድን ነው ጥሩ ነገር የማያረጋት? ያንሳታል። ለምንድን ነው ሰፕራይዝ የማያረጋት? ጥሩ ነገር ሲሉ እኔ ሰው እንደ ቤቱ ነው ላለው። ለካ እሱ አጅሬ ከሄርሜላ ጋራ አሸሼ ገዳሜ ሊሉ ነው ዱባይ። የሚሄዱት ሁለቱ ብቻ ናቸው ሄርሜላ እና አብረሽ ማለት ነው። ሀዋሳ ግን የሚሄዱት ግን አቤል፣ ብሩክ እና አብርሽ ካሜራማ ናቸው፣ እና ሄርሜላ ናቸው የሚሄዱት ማለት ነው። ጋይስ ወይኔ ግን እናንተ አይገርምም ግን? ወንድ ልጅ እኮ በጣም ከባድ ነው። የእውነት ወንድ ማመን ቀብሮ ከዛም ሐውልት ሰርቶ ነው እንጂ ወንዶች አይታመኑም። ሚስቱ አራስ ናት ቢያንስ። እኔ ደግሞ ለምንድን ነው ግን አንድ አስራ አምስት ቀን እንኳን አብሯት የማይቆየው? የሚሰራው ዩቱብ ነው። ለምንድን ነው አሁን ልሂድ ልሂድ የሚለውላለሁ? ለካ እሱ ፕሮግራም ይዞ ነው ሩታ ቤተሰቦች ዋጋ ስላለች ሳትመጣበት እሱ ደረስ ደረስ እያለ ከሄርሜላ ጋ እኔማ ወይኔ፣ እንዴት እንደተቃጠልኩ ስሰማ ተደውሎ ነው የተነገረኝ። ከቡታ ጀራ ነው ባይዘቡ የተነገረኝና በጣም ማለት አላቅም። ብቻ ቆይ፣ እኔ የምልሽ እኔ የምላችሁ ጋይ ስግል፣ እኛ ሴቶች ግን ስንወልድ ወንዶች ምንድን ነው የምንመስላቸው? ንገሩኝ እስኪ፣ እኛ ስንወልድ፣ ሴት ልጅ ስትወልድ ወንዶች ምንድን ነው የምንመስላቸው? ቆመን የማንሄድ ነው እንዲህ ይመስላቸው። ይሄ እኮ የአብዛኛው ወንድ እኮ ነው። ሚስቱ ስትወልድ በቃ የሆነ አሁን እሱ በበግ ምናምን በዛች በግ ምናምን ሰክሶ በዛች አበባ ምናምን የሆነ ሰክሶ ማኑ አስነክቶ ምናምን ላሽሊል። ኧረ ወይኔ ሰው ግን አቤት። እና አቤል ደግሞ አስመሳዮች። አቤል የምትባለች የመጨረሻ አስመሳይ። እኔማ እናንተን ሳስብ ቅጥል ለነው የምለው ውስጤ፣ እንዴት እንደሚያርጉ ጋይስ። ምን ሆነች ነው ድምፅሽ? ምን ሆኖ ነው ምናምን የምትሉኛላችሁ። አሁ፣ ድምፄ ድክምክም ብሏል። አደገኛ የሆነ ጨጓራ አለብኝ እና ሀሞኛል የምር በግድ ነው ሪካርድ ራሱ ማድረጉ ድምፄ ነው የማሰማችሁ። ጨጓራይም በጣም አሞኛል። የሆነ ምግብ በልቼ የውጭ ምግብ ኦርደር አድርጌ በልቼ ታመምኩ ታመምኩ። ይኸው ሁለት ቀን ነው ሶስት ቀን ሆነኝ። ቀዝቃዛ ውሃ በረዶ ነው የምጠጣው ግን ምንም ልቀዘቅዝ አልቻልኩም ውስጤ። እና ጋይስ በጣም ነው የገረመኝ ይሄንን ስሰማ ይህንን ቪዲዮ ቆርጣችሁ ቆራርጣችሁ እንደፈለጋችሁ ማርጣችሁ አድርሱ። ሌለ ጋሽዬ ይህንን ነገር ጋሽዬ ማስቆም አለበት። ጋሽዬ ይህን ነገር ልጅቷ ከአራስ ቤት እስክቶ ጠረስ አዲስ አበባ መሄድ የለበትም የትም ቦታ ምክንያቱም ሄርሜላ የራሷን ወጥመድ እያዘጋጀች ነው። የሰው ሕይወት የሰው ትዳር እስከሚበተን ድረስ መጠበቅ የለብንም ጋሽዬ። እዚህ ጉዳይ ላይ ሊገቡበት ይገባል ይገባል። ልጅ አብርሽ እኮ የጋሽዬ ልጅ ነው። ስለዚህ ጋሽዬ የሚሉትን ነገር አብርሽ የመስማት ግዴታ አለበት አለበት። ለምን ደግሞ አይሰማው? እናት አባቱን ያከብራል ብዬ አስባለሁ። ስለዚህ ልጅቷን እሩቷን ለምንድን ነው ጥሏት የሚሄደው? ስለዚህ ክርስትና እስክታስነሳ ድረስ ወንድ ልጅ ነው ወንድ ልጅ አርባ ቀን ድረስ አሁን ኦልሞስት አምስት ቀን አይሆናትም አምስት ቀን ሆኗታል ልበል። ሰላሳ አምስት ቀን ይቀራታል። ባህ ልሳሳት ቁጥር ልሳሳት ችላለውኝ ሰላሳ አምስት ቀን ድረስ አብሯት እዛችሁ ቤት ውስጥ ቁጭ ብሎ ይጠብቃት። እናት አባቷ እያሉ መግባት አይችልም አይደለ? በቃ እናት አባቷ ሲሄዱ ምግብ እየያዘላት እየሄደ ሊጠይቃት ይገባል። አራስነት እሱ ራሱ ከጎኗ ሊሆን ይገባል እንጂ በቃ የሆነ ወልዳለች በቃ ከዚህ በኋላ ምናምን ብሎ እሱ ከዛችኛ ውሽሚት ጋር። ውሽሚት ግን በጣም ነው የሚገርመኝ እውነት። ውሽሚት ሴት ሆነች፣ ግን በሴት ላይ ይሄ ሁሉ ነገር ስታደርግ ግን ምንም አይሰማሽም? አንቺ ነገ ለነገሩ ወልደሻል አሉ ሰምቻለሁ። ያንቺን ታሪክ ወልደሻል፣ ባልሽ ፈተሻል ሰምቻለሁ። ኦልሞስት ከባልሽ ከሁለት አመት ብቻ ነው የኖራችሁት። ባልሽ ፈተሹ፣ ባልሽ ሌላ ሀገር እንደሄደም ሰምቻለሁ። መረጃ ደርሶኛል ሄርሜላ አግብተሽ እንደነበር ልጅ እንዳለሽ ሰምቻለሁ። ግን ባልሽ አብሮሽ አይደለም፣ ተፋታችኋል። እሱ ሌላ ሚስት አግብቶ እንደሚኖር ሌላ ቦታ ላይ ሌላ ሀገር ላይ መረጃ ደርሶኛል። በዚህ አጋጣሚ እንድትሰሚ ነው አሁን አንቺ ትዳርሽ እንደዛ ተበትኖ ባልሽን ሌላ ሴት ወስደው መተሽ፣ ሩታን ህይወት በዚህ መልኩ ማድረጉ ተገቢ ነው? ግን መቼ ነው ግን ከና አብርሽና ሩታ ህይወት የምትውጭው? አላቅም እኔ ሩታ አሳዘነችኝ፣ የእውነት አሳዘነችኝ። በስንቱ ትቃጠል፣ አራስ ቤት ሆና ውጪ ሆና በቃ። እኔ ሩታ የእውነት ስነግራችሁ ነፍሰ ጡር ሆና ራሱ ቪዲዮ ሰላሳ ደቂቃ ሀያ ደቂቃ እያስቆሙ ሲያሰሯት፣ እኛ እኮ የሆነ ጊዜ ቪዲዮ ሰርተናል። እረ ቢያንስ እንኳን ቁጭ ብላ አሰሯት። ለሰላሳ ደቂቃ ለሀያ ስምንት ደቂቃ ቪዲዮ ቆማ ነበረ የምትሰራው፣ ነፍሰ ጡር ሆና ልደርስ ልትወልድ ደርሳ ማለት ነው። እና እንደዛ እንኳን አድርጋ አሁን ስትወልድ ቢያንስ የሆነ ነገር ሰው እንደ ቤቱ ነው፣ በዚያ አምናለው። ግን በቃ አንተ ከውሽሚት ጋር ለምትዝናናበት ብር አላዝንልክም። ስለዚህ ለሩታ የሆነ ነገር ልታረግላት ይገባል፣ ግድ ነው። እኔ ራሱ አሁን ድምፅ ሆናታለሁ። በፊት ግን ተው ሰው እንደ ቤቱ ነው ምናምን ነበር ግን አይደለም ይሄ አያዋጣኝ፣ አያዋጣም ይሄ። ስለዚህ ይሁ ነገር ልታደረግላት ይገባል፣ በቃ ይሄ ሲሬስ ጉዳይ ነው። እኔ በጣም ነው የገረመኝ። የእውነት ሰው ማመን ግን በጣም ከባድ ነው። ማን አምኗል አሁን እነሱ ሁለቱ አብረው ተያይዘው እንደዚህ ፕሮግራም አድርገው እንደሚሄዱ። አቤል የሚባል ግን ያውቃል፣ ያውቃል ሁሉ ነገር ከብሩክ ከሚባለው በላይ አሉ። አቤል ነው አሉ የሚያውቀው፣ እያንዳንዷን ነገር የሚያውቀው አቤል ነው። ሁሉም ነገር አሉ ብሩክ ከሚባለው ብዙ አያውቅም አሉ እንደውም ሁሉ ነገር አብርሽ ሁሉ ነገር የሚነግረው ለአቤል ነው። ስለዚህ አቤል ያውቃል። ግን ሩታን ሲያየት ሩታን ይመስላል፣ ሄርሜላን ሲያገኝ ሄርሜላን ይመስላል። ማሻላ አንተ ማስመሰል ትችልበታለክ። ማሻላ ላ ማሻላ ትችልበታለክ። አይገልጸውም። እኔ በእውነት አንዳንድ ጊዜ በብዙ ነገር ነው መበሳጨው። በቃ ለማንኛውም ጋይስ፣ እስኪ ይህን ቤት ላይክ፣ ሼር፣ ሰብስክራይብ አርጉት። በዛው ደግሞ ለጨጓራ የሚሆን እስኪ ምንድን ነው ጋይስ? ወይኔ ረኔ ምን ግን ጋይስ የሆቴል ምግብ በልጄ እኮ ታመምኩት። የእውነት ቤት እኮ ስበላ ምንም አይለኝም። ቤት ስበላ ምንም አያመኝም። ግን የሆቴል ምግብ በላሁኝ። ክትፎ አምሮ የነበረና ታመምኩኝ። በቃ ሩቅ መንገድ ሂጅ፣ በዛው ምግብ ቤት ምናምን ሰጣ፣ አንድ ምግብ ቤት አገኘው በላሁ፣ አሁን ታመምኩ። በቃ እላችኋለሁ ጋይስ። በቃ ላይክ ሼር ሰብስክራይብ አድርጎ፣ ወዳችኋለሁ። ባይ ባይ።